እንደ ወላሂ ፎርን አክተሪውን ጥቧስ መሰላቸው። ምን አባታቸው አገባቸው? እኔ እንደው ከዚህ በላይ እያባዝኩት ነው የሚመጣው፣ ምንም አይመጣም እኮ ወላሂ። ኢትዮጵያ ነው ብዙ ሃይማኖት፣ አረቀን ሲሄድ የሚባስበት ብዙ ሃይማኖት ያለው ቲክቶክ ላይ ባይዘው በጣም

ልትል ሰው ነው አልተሻለኝም። ወላሂ ለአዚም ማለት ነው ውስጥ እርር ያለ ኮመንት ስትጽፍ ትውላለህ እንጂ ማንንም ቢሆን በዚህ ሰዓት የመስራት እንጂ የመስማት ሙድ ላይ አይደለም። ዝም ብላችሁ ራሳችሁን አት ልነገራችሁ የምችል እሱ ነው። ቢኮዝ እኔ ሙስሊም ነኝ። የሆነ ሙስሊም ሰው ሲጠም ወይ ምናምን ሲመስለን በጣም ውስጣችን የሚናደድበት ያ ሰው ላይ ሶ ስትቃጠል ትውላለህ እንጂ እኔ አልሰማም። ያ ነገር ደግሞ እንዲሆን አልፈልግም። ማናችሁም ባትናደዱ ይሻላል። አንብናችሁ ለማሰብ ሞክሩ። ኮንተንት ቀየርኩኝ። ቢኮዝ እንደ ድሮ ቁጭ ቆሜ መሰዳደብ አልችልም፣ ወይ መሳሳት አልችልም። ኮንተንት ትቀይሩ ሰው ያስፈልገዋል። ሰው ሰው ጋር ሳልነካካ ምንም ልሰራ አልችልም

እሷ እያስቀመጠች ያለችው ምን ለማመድ፣ ሚስተ ወንድም አይደለም። እንዲህ አዲስ አዲስ ኮንተንት ጀምሬ ስለ እሷ ሕይወት ማን ስራ፣ ስንት የሚያስጨነቀኝ ቤተሰብ አለብኝ። ሰው ራሱ መስራት ያቃተውን ሀላል አንተ ላይ እንዳይሉ የሚፈልግ ቲክቶከር ነ። ሚዲያ ፊት ነው የቆምኩት፣ ቪዲዮ ፊት ስራ በመርጥ ባልምርጥ አየሁት እኮ አይደለ? እንደ ቤት ቁጭ ብዬ አንድ ሰው መቶ አልጠይቅም። አንድ ሰው መቶ አንተ ኮ ራስ ስለምጠብቅ ነው ያልፈመስኩ አይደል? ወይ ማስታወቂያ ስትሰራ ጉድ ብር አይገባል። እንዲ ሙስሊሞቹ ራሳችሁ ራሳችሁ ሙስሊሞቹ ድርጅት ያላችሁ ሰዎች፣ ክርስቲያን ካፌሮችን አይደል የምትፈልጉት ለማስታወቂያ

የሚከፍለ ብዙ ወጪዎች አሉብን፣ ብዙ ኃላፊነቶች አሉብን። ለእናንተ ስራ ስመርጥ ሊሆን ነው። መጀመሪያም ኢክራም ስለነበረች መጀመሪያም ባውንደሪ ስላለኝ፣ ሁለታችን በዚህ ኮንተንት ነው የምንታወቀው። ኮንተንት መቀየር አልቻለም። ያ ደግሞ የእኛ ድድብ እና ሁለታችን እድገትን ስላልፈለግም፣ ከዛ ኮንተንት መቀየር አለብኝ። ቢኮዞ ከእሷ ጋር ያለውን ኮንተንት መስራት አልችልም በዚህ ሰዓት። ሚዲያ ላይ ደግሞ መጥፋት አልፈልግም። ሶ ሌላ ኮንተንት ጀምርኩ። ሰው ያስፈልጓል። ሴት ካለ ሴትም፣ ወንድ ካለ ወንድ። ሶ እኔ ደግሞ አብራቸው መስራት ስፈልግ ደግሞ አይን አልነካም። እናንተ ሄዱ፣ ግን እኔ ላይ ስሩልኝ ማለት አልችልም። ሶ መንካት ያለብኝ ቪዲዮ ላይ ይነካለሁ፣ መሸከም ያለብኝ አባት። አንተ አይዳ እየመረትክ እነሱ ለአንተ ዝም ብለው የሚሰሩ ደደብ ናቸው